ሰላም አለይኩም፣ እህታችን አፉ በይል። እንግዲህ ያው ሰላም አለይኩም ወራመቱላ ወበረካቱ። ሰላም ሀያኪላ፣ እህታችን መርሀባ። ትፈሊ ናችሁ? ሰላም ናችሁ? አለን አለን። እና ያው እኔ ስለ ሳአዳ ብዙ ጊዜ ነው ላይ ብላይ፣ ወላሂ፣ እናንተ በምትገቡበት ሰዓት እኔ የለሁም። እኔም እንደ እናንተው እንደ ሂቶች የተበልቼ ማለት ነው። በእሷ የተነሳ እውነትን ለመናገር ብዙ ልጆች ያውቃሉ። እኔ ትዳሬ እንፈትቻለሁኝ ማለት ነው። ትዳሬን ፈትቼ ተመልሼ ሳውዲ አረቢያ ገብቻለሁ ማለት ነው። አዎ የዛሬ አመት እኔ ኢትዮጵያ ገባሁኝ። ብገባስ ስል ቢያንስ ከ3 አመት ከአራት አመት በፊት ነው እቃ የጠለብኳት። ለምሳሌ አንድ ሜትር አረብያ መጅልስ የጠለብኳት 5500 በሆነበት ሰዓት ነው። እህታችን ፎዚያ ወል የምትባል ፋጡማ ካሳው የምትባል ከ400 ሺህ ብር በላይ ጠልባታለች። እስካሁን ድረስ ግን በማሞኘት ላይ ናት። ሲፈልጋት ቴሌግራም ላይ ብሎክ ታረጋታለች ሲፈልጋት እንትን ትላታለች። ፎዚያንም እንደዙ ለህቷም ለሷም እኔም አራቱ ነን ነው የጠለብናት እቃ ማለት ነው። ከዛ አራቱ ነን ጠልበናት ያንን መጅልሱን ሁሉንም ቀብድ ልከንላት ነበር። ቀብድም የላክንላት አለ የጻፈችልንም ሪከርድ ያረግችላ ያረግንላትም እንዳለ በሙሉ አለ ማለት ነው። ከዛ እኔ እንደጋጣሚ ብዙ ነው የኔ ታሪክ። ልጅ ነበር ነበርና ወደ ሀገር ስገባ፣ ሳአዳ እኔ ችግር ላይ ነኝ እንደዚህ እንደዚህ እኔ ችግር ላይ ስለሆንኩኝ እባክሽን እቀየን አድርሽልኝ ብዬ ለመንኳት። ሀቢባ ላይ ራሱን ለመግባት ብዙ ጊዜ ታገየ ነበር። ግን ያው እንደኛ አይነት አንዳንድ ጊዜ ያኔ ፈጠን ፈጠን ያለ ሰው እንጂ መግባት አይችልም። እና ብዙ ጊዜ ሀቢባ ላይ ታገየ። ድምጿ ወንድም ይመስለው ላይ አቅርቤያት ነበር። ብዙ ጊዜ ለጥፋት ነበር እሷ ራሱ ከዛ ዛሬ አደርስልሻለሁ ነገ አደርስልሻለሁ እያለችኝ፣ አገር የገባ ሀገርም ሲገባም ሄርኩኝ፣ ስደውልላትም ቀጥታ እዛ ስደርስ፣ ምንም ስልክ ማታነሳ ማለት ነው። ከዛ ቀጥታ ዛ ስደርስ ሰው አሳየኝ ሳሊ ማርኬት ይላል። እሷ እንደምታወራው አይደለም፣ ሱቁ ባዶ ነው። ሄርኩኝ፣ ደርሶልሻል ያለችኝ ምንም የለም። ምን ነው አለ የታለ የኔ እቃ የጠለብኩሽ የት አለ ስላት፣ ምንም የለም ማለት ነው። አላገኘው የለም እኔ ታቀኛለ ይሄንም ትሰማለች። ላኩላት ስለምታቅም ማለት ነው። ከዛ ሄድኩኝ መጅልሱ ሌላ ጊዜ ይመጣልሻል ብላ የህቴ ባል እንዳጋጣሚ ተከትሎኝ ሂዶ ነበር። ሌላም እንደገና ሾፌር እኔ እንትን ያልኩት ይዤ ሂጄ ነበርና እሱ እንዴት አርገሽ ይሄንን እቃ ይሄን ያክል ይቺ ልጅ ያምናሽ፣ ይሄን ያክል ብር ሰጣሽ፣ እንዴት አርገሽ ይሄንን እቃ ተሰጫታለሽ አላት ብዙ ጊዜ ሳአዳን አይታችኋት እንደሆን የመጋዘን ነፃ ነው ስትለን ነው እኛ የጠለብናት፣ ታማኝናት ስደት እንደኛ አይተዋል ብለን ነው እኛም የጠለብናት ማለት ነው። ከዛ እንደዛ ስታደርገን ሄርኩል ልክ ቀጥታ ሲሄድ አቧራ የለበሰ ዱላባ አምጥታ ውሰጅ አለችኝ። አልወስድም አልኳት። ይሄ ነው ያለኝ። ቀብቼ አመጣልሻለሁ አለችኝ። ለምንድን አልኳት? አንቺም እታሳይን ሌላ ነው መጋዘኗ ባዶ ነው፣ ምንም የለም ሰሪዎቹ በቃ የት አለ ስላቸው፣ እነሱም ከየት ያምጡት። አንድ አልጋ ብቻ ናት እንትኗ ውስጥ መጋዘኗ ውስጥ ያለችው አንድ አልጋ ብቻ ናት። እና አንድ ከበት በወይነ ጠጅ ነው። ይህን አልወስድም አሉ። እንደ ሽምግልና ሆነው ያ ሹፌር እና የህቴ ባል ለስምንት ቀን ቀድር ሰተንሻል። አረብያ መጅልሷንም ምን አንድም ዕቃ አልሰጠችኝም። አረብያ መጅልሷንም ሁሉንም ነገር ስጫት አሏት። ከዛ አረብያ መጅልሱን ትታ የጠለብኳትን ያልጠለብኳትን በቃ ለምሳሌ አንዳንድ ደርዘን የጠለብኳትን ግማሽ አርጋ ነው የሰጠችኝ። ግማሽ አርጋ ሰጠችኝ። ስደውልላት መልሳ ያ መጣ። ሁለት ጊዜ አንድ ጊዜ 28 ሺህ ብር ከፈልኩ ለእንትን ለመኪና፣ አንድ ጊዜ 47 ሺህ ብር ከፈልኩኝ። ይህን ሁሉ ግን እቃ ብገዛን የራሴ ብገዛበት ከዚህ በላይ ነበር ማለት ነው። ከዛ ያንኑ ላከችልኝ የላከችልኝ መጅልስና ደግሞ ደሞ እቃ ቀርቶ የነበር ይነበር ያንኑ መጅልስ አንጭ ስላት ሰውዬው ቆይ ገና ነኝ እያለኝ ነው እንደዚህ ነው እያለኝ፣ ፍትደል ላይ ቆይታ መጨረሻ ላይ ምን ትለኛለች፣ በቃ ብርሽን ተወሰርሹ ሰጂ አለ ብለዛ ዛሬ የተገዛበት ዋጋውና ይህ አንድ አይደለም ማለት እንዴት እንደዚህ ታያለሽ፣ ተስማምተን ተሰርቷል ብለሽ አልኳትኝ። ከዛ ያንኑን ብሩን ደግሞ ከለከለችኝ። ከዛ ባለቤቴ ምን እንዳለ ታውቃላችሁ እሷ በልታው ሳይሆን ለሌላ ወንድ አብል ተሽው ነው። አንቺ ከሌላ ወንድ ስትጀናጀኒ ለሌላ ወንድ አብል ተሽው ነው። የአንቺ ጓደኞች መኪና እየገዙ እንደዚህ እያደረጉ። በእርግጥ አዎ ይሄንን ገንዘብ እኔ ለባለቤቴ ልኬው በሆነ መኪናም ቀርቶ ሌላ ይገዛል። ግን ሲሄድ በቃ ወንድ ልጅ ነው እቃ መግዛት ያቅም ብዬ እንደማንኛውም ሰው እቃ ጠልቤያት ነበር። ወላኪን ግን አላደረገችውም። ያንንም ብር ዘጋቼ ስትዘጋጅ ቀጥታ፣ እኔ እንደ አጋጣሚ ከሚሴ ሂጄ ፖሊስ ጣቢያ ሂጄ በፖሊስ ከስሻት። እሷ ደሴ ያልሆነችውን ደሴ ነኝ ያለች ሳሊ ማርኬት የሚባለው የት ነው ብለን ሂደን ፖሊሱ ፖሊስ ጣቢያ ሲያስጠራት ሰራተኛውን ላከችው። አንተን አይደለም የጠራት እሷን ነው እንጂ ወይም ባሏን ወይ እሷን ነው እንጂ እኔ አንተን አልፈለኩትም ብሎ ሰራተኛውን መለሰው። ባልየው ሲጠራ እቤት ነኝ ያለውን ከቤት ውጭ ነኝ ያለ ደግሞ ከዛ እንደገና ያ ፖሊስ ለስምንት ቀን ቀጠረኝ ተመልሽ ይወርጉኝ በስምንተኛው ቀን እንደገና ደግሞ ተመልሼ ይጂ ሱቃቸው ዝም ብለን ሳንደውል ሱቃቸው ሄድን። ስንሄድ ባልየውን አገኘ ነው ወልዳ ተኝታለች አለ። እንደዚህ እንደዚህ የእህቶች የእህቶችን ማብረ የጠለጉት አለ ምናምን ስለው ስለነሱ አይመለከትሽም፣ እናንተ ብዙ ነገር አይታችኋል አላህን አትፈሩም እንዴ ስለው ስለነሱ አይመለከትሽም ስለ ራስሽ ብርሽ ያወልሽ ብሎ ብሬን ያንን ብር የአረብያ መጅልሱን ሰላሳ ስምንት ሺህ ብር ነበረ። ይሄን ያክል ይሄን ያክል ብለ 28000 ብር ብቻ ነው ቆርጣ የሰጠች። እሷ የለችም ባልየው 28 ሺ ብር በአካውንት ያስተላልፈልኝ። ከዛ ይሄው አሁን እህቴ እየደከመች ነው፣ ፎዚያ ወልት ትባላለች ፋጡማ ካሳው እየደከሙ ነው። ምንም የለም፣ ቆይ ዛሬ መልስላችኋለሁ። እሺ ኢንሻአላህ። የእሷ ቃልች ብቻ ናት፣ ግን ተግባር ላይ ባዶ ናት። والله ትምህርት ይሆናችሁ። እኔ ከሞ አሚር ብዙ ቃጠልብኝ ነበር ወላኪን ግን والله አንድም አላስቀረ ሰጣኛል። በረካት ይሁን ስደውልላት እንኳን ስልክ ቶሎ ነው የምታነሳው፣ እሷ ማለት ነው። ግን እቺኛይቱ እኔ እዛ ደርሼ ስደውልላት እንኳን አታነሳም። ከዛ ቀጥታ እዛ ሲሄድ ሰው አሳይቶኝ ነው ቤቷን ራሱ ማለት ነው። እዚህ ላይ ማነው በሚዲያ የምትለቀውና ውስጧ ያለው አንድ አይነት አይደለም። ሲጀመር እሷ እንደዚህ ናት። እሷ ኮኛ ጋር ኩርፍናት እኔ ብዙ ለራም ላለማ ስሞታ ተናግሬ ያለሁ ለብዙ ሰዎች ለጓደኞቿ ተናግሬ ያለሁ። ሌላም ልጆች እንደዚህ ስሞታ መጥተውብናል። እኛ እሷን እንደዝ ነው ማለት አንችልም። እናንተ ምን አገባችሁ ብላ መልሳናለች ብለዋል። ሁሉም ማለት ነው። እነራም ላለማ ብዙ እኔ ለብዙ ልጆች ነው ስሞታ የተናገርኩት ማለት ነው። ለብዙ ለብዙ ልጆች ማለት ነው። እንግዲህ ከፖሊሱ ያነሰ የለም እኔ ሊሰማው ይችላል ይሄን ሪከርድን ያ ቃል እሱ ራሱ ምስክር ይሆናችኋል ከፈለጋችሁ ማለት ነው። ስለዚህ አሁን የእህቶቻችንን ገንዘብ ከመለሰች እኔ እንደ እንትኗ ወይም ወይ ያሰራችሁ እቃ ቃል ካለ ይቅርታ ጠይቃ የከሌቃ ይሄ ይሄ ይሄ ይሄ ነው የከሌቃ ይሄ ይሄ ይሄ ብላ ከመለሰች አለወሳለን። ግን እሷ ምን የምመልሰው አይደለችም። የሁነት እንምላችሁ ባዶ ነው፣ ምንም የለ። እህቶች እቃ አሰርተናል ብላችሁ እኔ ያዘዝኳት ፎቶ አልጋውና እኔ ያዘዝኳት እና እሷ ያሰራችሁ አልጋ አንድ አይደለም። ግን ምንም ማድረግ አልችልም፣ አማራጭ ስለሌለኝ ወስጀዋለሁ። ብዙ እህቶቻችን ከትዳራቸው እየተፋቱ አሉ። ለምሳሌ እኔ ማንም ያውቃል። አሁን እኔ እንደዚህ በዚህ ጉዳይ እንደተፋታው ብዙ ሰዎች ያውቃሉ፣ ብዙ ልጆች ያውቃሉ። ይሄ ከትዳር አያፋታም? አያስብልም? ያስብላል አልሐምዱሊላ በፋታም ችግር የለውም። ይዤ ህርኩትን ቃለ ባሌ ለሁለት ማንካሳት ቀረኝ ነው ክፍል ለአረጌ ሰጥቼው ተመልሼ ወደ ስደት የመጣሁት አልሐምዱሊላ። ስደት ብዙ ነገር ያስተምረናል፣ መቻልን፣ መታገስን። እዛ ብንሆን ለምን እራስሽን አላጠፋሽም ያሉ ልጆች እራሱ አሉ። አንደኛ ለወንድ ብዬ እራሴን አላጠፋም፣ ሁለተኛ ደግሞ በቃ ጉዳይ የወርደ መወዜ ያመጣዋል። አልሐምዱሊላ ዋናው መስራታችን። ስደት ስንኖር ብዙ ነገር መተጋገዝን፣ ብዙ ስንት ሁቶቻችን እየታመሙ ስንት ነገር የምንረዳው እኛ ነን። እኛ የእሷን ገንዘብ ወይንም ደግሞ እሷን የምናጭበረብር አይደለም። እሷ አጭበረበረችን እንጂ እሷን ሌባ ብለን ከመንገር ተነስተን ብዙ ጊዜ አልወጣንባትም እሷ እንጂ። እና እንደዚህ ነው ዞሮ ያለውን ነገር። እኔ እህቶችም አሉ፣ እነሱም ያው ብዙ ጊዜ ላይ ብም እንደዚህ እንገባለን ይላሉ። ግን እንትኑን አላገኙትም። እኔ ራሱ ብዙ ጊዜ እየሞከርኩ ነበረ። በዚሁ አጋጣሚ ሁለት እህቶች ያሉኝ፣ ከፈለጋችሁ ሬሲቱን እኔ ልክላችኋለሁ በውስጥ የእህቶችን እነሱ ለምሳሌ አንደኛይቱ ዳብል ዳብል አድርጋ ነው እየጠለበቻት። አንደኛይቱንማ ሰድባ ጭራሽም ብርሽንም አታገኘውም ብላ ብሎ ካድርጋታለች። እና እንደዛ ነው። ያኛው ፖሊሱን ታሳውሻዋለሽ ሱም በቃ እሱ ጋር ነው በዚህን ያክል ደረጃ አይዋሽም አያቀጥፍም ትዳሬን አጥቼ ልጄ ሞቶብኝ እያለች ነው እች ልጅ። እንግዲህ ያውቃሉ፣ ወላ ብዙ ህቶቼ ያውቃሉ። ብዙ ህቶቼ ብዙ ጊዜ ለምናዋታል፣ ብዙ ብዙ ለምናዋታል ህቶቼ። በተለይ በተለይ ሀቢባ ቱክተኮራ ሀቢባ ወንዳ ወንዷ ካለች እሷ ብዙ ጊዜ ፎቶ አለጥፋ ሰርታባታለች። እኛ እዚህ ጋር ፊት ለፊት የመጡትን ልጆች ነው የሰማ ናቸው። የሚዲያ አክሰሱ የሌላቸው ድፍረቱ የሌላቸው ደግሞ በየቤቱ ስንት የሚያለቅሱ እህቶቻችን ንቃተ ህሊና የሌላቸው ቀጥታ ከክፍለ ሀገር ወደ አረብ ሀገር የሄዱ እህቶቻችን ስንት ደግሞ ገንዘብ የተበሉ አሉ። ይህን ነገር ወጥተው መናገር የማይችሉ ማለት ነው። ስለዚህ ነምናዓሀ እንከለክላታለን፣ እናስቆማታለን። የሆነ ጀማዓ ተቋቁሞና ተፈጥሮ ራሱ ይህን ጉዳይ የሚከታተል ገንዘባችንን አዋተንም ቢሆን ይህን ጉዳይ ጫፍ የሚያደርስ ጀማ መቋቋም አለበት። ቀላል ገንዘብ አይደለም። ግማሹ ለጠበቃ ግማሹ ተከፍሎ ግማሹ ቢመለስ እራሱ ቀላል አይደለም። አዎ እሱን እኔ ሰዎችም አናግሪያለሁ። አብሽሩ እህቶቼ አብሽሩ፣ ኢንሻአላ ታገኛላችሁ። በዓል ፈቃድ ኢንሻአላ። ሱቃን ግን ሰሞኑን ዘግተው ነበር፣ ለሶስት ቀን ሲባል ሰምቻለሁ። ሪማስ ሰው ሂዶ ለ አዎ፣ ነግሬህ የለ ቅድም በስልክስ፣ አዎ ዘግተው ነበር ሲጀምር ትዘጋዋለችም ሲጀምር ደግሞ እያለች ራሱ የለችም ነው የምታስብለው። ሰራተኞቹ አሁን የለችም ይላሉ፣ ግን ወዳው ትታያለች እዛው ማለት ነው። እኔ የሆነ ሰው የለችም ብሎን እኔ ደሴ የቃላ ደርስ ይጃለሁ አለች ፖሊሱ ሲጠራት። ደሴ የቃላ ደርስ ይጃለሁኝ እና ስመጣ እንደዚህ እንደዚህ ትጠብቀኝ። ወይንም እኔ እኮ የመጣሁት ወረይሉ የሚባል ሰኞ ገበያ የሚባል ነው፣ ከዛ ነው ሩቅ ነው። ስንት ኪሎ ሜትር እንደሆነ ታውቃለች? ስንት ትራንስፖርት ከፍዬ እንደመጣየ ታውቃለች? እኔ እዛ እሷ አስተመመጣ ድረስ አልጠብቀኝም በቃ ልሂድ ምክንያቱም እዛ አንደኛ ማቀውሰው የለኝም ግዴታ ደሴ ምናምን እንደዛ አልጋ ጄት አላደርኩኝ ዘመድ የለኝም ማቀውሰው የለኝም እንደዚህ እንደዚህ ብለው ያንኑንም ደግሞ ጠቁመውኝ ነው ከዛ በቃ እኔ የምሄድ አለብኝ እሷን አልጠብቅም ስል ወዲያው ነው ሱቅ ያየናት ወዲያው ነው የተነገሩት ማለት እንደውም አይደለም ያኛው ፖሊሱ እንደውም ወደ ሌላ ይቺን ወደ ሌላ እንትን አደርሳታለሁ ብሏል ራሱ ማለት ነው አሁንም እንደውም አረ የፖሊሱን ቁጥር ሰጭናለሽ በጣም የሚያስፈልገን ዛሬ ትልቅ ነገር ነው ያገኘነው። ወላ አይነጭ ኢክራም፣ የፖሊሱን ቁጥር ለፎዚ ሰጥቻት ነበር ነበርና ብዙ ልጆች እየመጡብኝ ነው፣ መክሰስ ትችላላችሁ ፍርድ ቤት ብዙ ልጆች፣ ካንቺም ሌላ ብዙ ልጆች መጥተውብኛል ብሎ ብሏታል። ፖሊሱ ማለት ነው ፖሊሱ፣ አዎ እዚህ ጠንካራ ሴት የምትለውን አስገባት። እህቴናት ስለ እኔ ትንሽ ነገር ትበልክ፣ እሷ በዛ ላይ ማለት ነው። ሰላም አለይኩም ወበረካቱ። ወአለይኩም ሰላም

ትልቋ ሂቴነች ያዘዘችው፣ የትንሻ እና የትልቋ የኔ የሶስት ማለት ነው። የሶስት ሰውቃ ነው እንዴ? ወላሂ መረጃ አለንኛ ስጀመረገምህን ቁጥርህን ላክልን እንጂ መረጃ እንልክልሃለን ማለት ነው። ሁሉንም ደረሰኙንም ሆነ ልከርዱንም ሆነ ሁሉንም ይዘነዋልኛ ን አሁን ላክልን ሪማዝ ይቺ ያለች ፎሎ አርጊያትና መረጃ ያላችሁ ለሪማዝ ነው የምትልኩት። ለማንም ዳታ ፎሎ አርጊያታ ነው እሷ በቃ። እሺ ከዛ ኧረ ገና ገና ስንት ጉድ እንሰማለን። ያ ጀማ ዛሬ ዛሬ አዳዲስ ነገር እየሰማን ገና ይመጣሉ። በሺ እኔ ይኸውላችሁ ሰሞኑን ላይ ብገባ በሺ ጉድ ሰሙ ነበር። እሺ ቀጥይ። የሶስት ሰው ያዘዘችልሽ ለአንቺ ቤት ለእህትሽ ቤት ለታላቅ ሽርመት ቤት አይደል? አይዋኛ ሶስተና የሶስታችን ማለት ነው። ስንት ነው ብሩ? የሶስታችን እቃ ነው ከም ፍሉስ ግን እቃው ግማሽ ወ ጠቅላላ እሷ ታውቃለች፣ ትልቋ እህቴ ታውቃለች። እሷ ትነግራሃለች በውስጥ ማለት ነው። እኔ እንደዛ አላውቅም። ያው ነው ሚዲያ ስለመጠቀም ምን የማጣው እንጂ እሷ ነች ሁሉንም ነገር የምታውቀው ማለት ነው፣ ስንት እንደወሰደችም፣ ስንት እንደሰጠች አክሲዮን ምናም ምትገዛው። እኔ እኮ ገረመኝ፣ እቺ እኮ የመድሀም ሸቃሌት አልነበረችም። ቤት ገዛው ቤቱን ፎቁ ማክሲዮኑን ሁሉ በመዳም ቁሙች ብር ነው የሚገዛ። እሺ፣ ማሻአላ አቤት አቤት አቤት ስለዛ በውስጥ እንትኑን ቁጥር ልኬላት እንትን ቁጥር ወስጄ እሷ ትነግራለች በውስጥ ማለት ነው እኔ ሁሉንም አላውቅም ግን እሷ ሁሉንም ብሯንም እንትን ዕቃውንም ሁሉንም ታውቃለች ትልቋ ሂዴ ማለት ነው ሚዲያ ስለምትጠቀም አልመጣችም ምና ነው እንጂ አሁን ቁጥርህን ታገኘች በውስጥ ሁሉንም መረጃ ትልቅልሃለች እሷ ማለት ነው ወአለይኩም ሰላም ሰላም ነው። እኔ በቀደም ጀምሮ የምሰራው ስራ በጣም ደስ ብሎኛል። ይቺ ኢክራም ያጎቴ ልጅ ናት። ወላሂ ሸር ላደርግላት እያፈላለኩኝ ሸር ማረግላት ላይ አጥቼ ነበር እና ዛሬ በመገናኘታችሁ በጣም ደስ ብሎኛል። ያለው ነገር ያወራችሁ እውነታ ትክክለኛ ታሪክ ነው ማለት ነው። እንደውም ዱባይ አንድ ላይ ነበር እኔ ጋር ሆና ነው ሐቢባም ሐቢባ ቤትም የገባችሁ ያው እዛው ኔ ጋር ሆና ነው እና ትክክለኛውን ታሪክ እውነተኛውን ነገር ነው የተናገረችው ኢክራም ማለት ነው። ብዙ እህቶቻችን አሉ የተበሉ። ገና ብዙ ጉድ ነው የሚወጣው የአሊ እና የሳአዳ ጉዳይ ማለት ነው። እና ብቻ ከባድ ነው። ግን እየተናገረች ሶስት ነን አለች፣ ታላቅ እህቴ ታናሼ ደግሞ መካከለኛ ሶስት ነን። ለሶስታችን ነው ጠለብ ያዘዝ ነው አለች። አሁና ለኸይር ጀዛህን ይክፈለው። እኔ ከበቀደምነት ጀምሮ እየተከታተልኩ ነበረ በጣም በጣም ደስ ብሎኛል። እሷም ገብታ እዚህ በመናገሯ በጣም ደስ ብሎኛል። በስልክ ቀርቶ ባልየው እንዴት እንደገለመጠኝ እኔን ማለት ነው። ስለ ፎዚያ፣ ፎዚያ ወል የምትባለው ነበረች። እና መጀመሪያ እህቷ ከዚህ ከሳውዲ አረቢያ ስትሄድ አልጋማ ማሰረቻ ልሻለው ቀለም ነው የቀረው አረቢያ መጅሉሱ ሁሉ ነገርም ማስተካከያ ልሻለሁ ብላት ገባች። ስትገባ ግን በባዶ ገባች፣ ምስኪን ያች ልጅቷ ማለት ነው። እሷ ግን በሷ ብር ስትነግር ነበር። በእርግጥ አዎ ሰዓዳ በእኛ ብር ነው፣ አክሲዮንም የገነባችው በእኛ ብር ነው። ቢያንስ እንኳን እኛ 38 ሺህ ብር፣ እኔ ወደ 100 ምናምን ሺህ ብር የሶስት ሰው አድርገን ላክንላት። ያን ሰዓት ግን ምንዛሬ የወረደ ነበር ብር። አሁን እኮ ነው የተሰቀለው። ጦርነት እንዳጋጣሚ መጣ፣ መንገድ ተዘጋ ስትለን፣ እንደዚህ ስትለን፣ አብሽሩ እንደዚህ ስትለን፣ በኋላ ላይ ግን ዝቅጥ ብላ ቀረች ማለት ነው። በአካል እኔ እናንተ ስደትን አይታችኋል። ለምንድን ነው የሰው ሀቅ ይጠቅማችኋል ወይ ስለው ስለ ራስሽ እንጂ ስለ ሰው አይመለከትሽም አለኝ ፖሊሱ ፊት ማለት ነው። እኔ ወሴት እናደር፣ ነገ ጠዋት መሐመድ መጥቶ ፖሊሱ እዚህ ይነግራችኋል። የከሚሴ ፖሊስ ነው ያውቀዋል እሱም ራሱ ማለት ነው። ከዛ ስለ ራስሽ እንጂ ስለ ሰው አይመለከትሽም ሲለኝ እህቴ ፎዚ ስታለቅስብኝ፣ ፎዚ ምንም ማድረግ አልችልም እኔ እሷው መታ አለኝ። ወይ እናትሽን ላኪና እናትሽ ሄዳ ትክሰሳቸው ብዬ እንደ አጋጣሚ እንትን ስል የፖሊስን ቁጥር ሰጠዋት። እሱ ጋር እንኖርማና ወሩ ግን ሌሎችም ልጆች እየመጡ ነው። እኔ እንጃ ብቻ ምን እንደምልሽ ብሎ የሆነ መልስ ሰጣ። ግን እስካሁን ድረስ ምንም የለ። እሷ መስከረም ላይ ገባለሁ ብላ ነበር፣ ብትገባም በባዶ ነው የምትገባው። እንኳን አይደለም በስልክ በስልክ ብዙ ጊዜ ስታታልለን፣ እኔ ስልክ ስንት ጊዜ ነው ተምራለች ማለት ነው። ተምህርት ደውልላታለች። ቀጥታ ስልክ ስንደውል በአዲስ ስልክ ከሆነ ማለት ነው። አንዴ ጠርቶ የሆነ ዕቃ የሚጠልባት ሰው መስላት ነው። ምስል ካነሳና እንደዚህ ለምን ስልክ አትመልሽም? አላየውትም፣ ስልኬ ኩሽና ሆኖ ስራ ሁኝ ትላለች አሁንም ደግመን በአዲስ ስልክ ስንደውልላት ታነሳለች፣ እኛ ስንደውልላት ግን አታነሳም። የስራ ስልኳ ሳሊ ማርኬት የሚለው ላይ ተለጥፏል። በዛም ስንደውል አታነሳም። ያ ነው የስራ ስልኳ፣ ግን አዲስ ስልክ ሲሄድላት ለአዲስ ሰው ትመልሳለች። ለኛ ግን አሮጌ ልጆች ሲደውሉላት በጭራሽ አትመልስም ማለት ነው። ሁሉም ለዚህ ነው የሚሉት፣ ወላሂ ሁሉም ደሷ ነው የሚሉት። ሁሉም እኔ የመጋ የመጡ ሸኳ ሙቤ ለአዲስ ሰው ትመልሳለች። ከዛ በኋላ ለድሮ አትመልስም፣ አንተን ትመልስለች። አሉኝ ይሄው ደወለላት ቀለም ብቻ ነው። እኔ እንደዛ ስላት ምን ውሸትህን ነው? እኔ ለሁሉ ነው መልሰው። እስኪ አሁን ይመልሱልኝ ለምትዋሻላ። እንደዛ ስራት ስልክ ስልክ አትመልስም። እኛ ስልክ ስንት ጊዜ በፊት ራሱ ታነሳ ነበረ፣ ኢክራም ካስታወሽ ማለት ነው ካወቀችው በኋላ ከዛ ተወች ማንሳት ተወች። ደጋግመን ስንደውልባት መጨረሻ ላይ የሀቢባ ቤት እንገባለን ትልቅ ሚዲያ እሷ ናት ብለን ወደ ሀቢባ ቤት ሄደን ነበር፣ ግን ሀቢባ ቤት አላስገባችንም። ሀቢባም ሳቢም ብንላትም አልሳበችንም። በእርግጥ ሀቢባ እቺኛይቱ ጋር ሄደን ነበር፣ እሷም ተባብራን ነበር፣ ግን ምንም የተፈጠረ ነገር የለም ማለት ነው አብሽር አብሽሩ ሀባቢ አብሽሩ። ዞሮ ዞሮ ዛሬም ነገም ወደፊትም እህቶቼ አሁን እየተበላችሁት ማለት ነው። ገንዘባችን ይቀራል ብላችሁ ወደኋላ አትበሉ። እሷን ለማጋለጥ ቢያንስ ቢያንስ እንኳን ወደፊት የሚበሉትን እህቶቻችንን እናድናለን። የቀለጠው ገንዘብ ቀልጧል አንዴ ማለት ነው። ወደፊት እህቶቻችን እንዳይበሉ ማድረግ እንችላለን። መንግስት ይቀማታል። አሁን ቪዲዮ የሰራችው ቪዲዮ ሰርታ የለቀቀችው እንዳለ እኔ ጋር አስቀምጫለሁ። በነገራችን ላይ ይሄው ይሄ ቃለን ይሄ መጋዘናችን ሞል ነው። የሰው ቃ አስቀምጠን ቦታ የለንም ያለችው ስለዛ ቃ እያንዳንዱ ትጠይቃለች። እመኑኝ እመኑኝ። እስብሩ በስ የበናት እስብሩ ላትስታጀል ሰላሙ አለይኩም ወረመቱላሂ ወበረካቱ ያው ምን ታደርገዋለህ። ዋይ ውስጥ እንኳን ራሱ ያው ድምጡን እሰማለሁ አንዳንድ ጊዜ ያው እገባለሁ፣ እና ተስበኝ አዳምጣለሁ ነበር ጀማ፣ እህታችን ባለችው ነገር ነው። አንቺ ካቢ ነሽ ወይንስ ጉጉፍቱነሽ ወይንስ ወረኢሉነሽ? አብራሪልኝ። ካቢ ተወሽ፣ ጀማል ሰይድ ፖሊሱ ከሚሴ ነው። አለም ጉዳዩን በፊት እንደመጣሁኝ እኔ ተመልሼ እንደሄድኩኝ ሰሚቸው ነበር። አሁን እሷ ያለችውን ማለት ነው። እሺ፣ ገበያ ነኝ የሰኞ መሀመድ አብዱ ነው። አዎ፣ እሱ ነው። አሁን ያለው ጉዳይ ሀቂቀትን ብዙ ልጆች አሉ። ሙቤም ሆነ ኡስታዝም ደውልልኝ ብዬም ነበር። አሁን ያለው ነገሮች አንድ ሰው ነይ ነይ የማይበላ የለም፣ የማያጭበረበር የለም፣ የማያታል የለም። ብዙ ሰዎች አንድ ሰው መጥቶ ምንድነው ሙቤ ብላ መታ አነጋግራ ቢሆን ሁሉ ነገሮች ከሄድ ነገር ነው ወይ እኛ እንደ ሙስሊምነታችን በቃ ፎ በሩ የሚከፈለው ይከፈላል ተብሎ ይደረግ ነበር። እኔ አቡ ዑመር አንተ አንተ መሰለ ነበር ሄጄ እነዚህ የቶቻችን ሸኳ ሲያመጡ ሄጄም ሱቃቸውን ልጨርስልህና፣ ሙቤ ኦኬ እሺ፣ እሺ እኔም ሄጄም ሱቃቸውን ዘግተዋል። አሁን ላይ እየባሰ መጣ። እየባሰ ሲመጣ ይንጣ በትልቁ ይንጣና ያለው ነገሮች እዝህ ሙቤ እኔ ለእውነት እሞታለሁ። ሀቂቀተን ለምን ለእውነት እውነት ናት። የሚያጭበረብር እኔም ማንም አንተም ሄድ ብለኛ አይደለም። ውስተዝም ሄድ ብሎኛ አይደለም። ሮቼ አንድ ቀን እንዳዳመኩኝ እህቶቼ፣ እኔም ትናንትና ስደተኛ ነበርኩ። ሄጄ ሳይ ታቤላቸውን አውርደው ሱቅ ነገ ወደፊት የሚካሄደውን አካካር ነው ማቀው አሊ ተቀሚስ የበታይ ጨፍ ሆኖ ማንም ሰው አይከድም። ስለዚህ ብትገዛም ራሱ እኛ ዛሬ እንደዚህ ሚዲያ ላይ እንደዚህ ያረግንሽ ነገ የሰው ገንዘብ አምስት ሳንቲም ብትሆን እንግዲህ እየሰማን ነው የሰው ገንዘብ ምን ያክል እንደሚያስጨንቅ ዱንያ ነው ይሄ። ነገ አኼራ ላይ እንዴት ይሆናል ብለሽ ብላ እንኳን አለማሰቧ ዛሬ እኛ ይሄው እየተወያየንበት ነው የሰው ገንዘብ ያለበት ባለፈ ማለት ነው። እውነት ነው። እኔ ስታለቀስ ባለፈ ቤት ይላክ ሲወልሽ እጥ ነው የበዳም በዳም ቅመሞች ትገዙ እንደው ምናምን ስትል ገና አልቅሽ እያልኩ እውነት እኔ ሰግጄ እራሱ ዱአ ያረኩባት ሰዓት አለኝ። አልቅሽ ሳአዳ፣ መጨረሻሽ ለቅሶ ይሁን በቃ፣ የኛን ብር አንቺ አጭበርብረሽ መጨረሻሽ ለቅሶ ይሁን እያልኩ ሁልጊዜ ጊዜ ነው፣ እኔ ማለቅስባት። በጣም አዝኛለሁኝ። በቃ ሌላ ሰው ደላላ ከማስገባው እያለ ቪዲዮ ሰርታ አይታችኋት እንደው ማለት ነው። እኔ የሆነ ነገር ትኮምትላት ኮሜንት ላይ ቶሎ ብላ ነው እኔን እንትን እምትለኝ፣ ለሰው እንዳይደርሰው የኔን ኮሜንት እንዳያየው ቶሎ ብላ ነው እኔን ተዛ ብሎ ከምታደርገኝ ወደ ሌሎቹ ህቶች እንዳይደርስ ማለት ነው። ግን ብዙ ህቶች እኔ እንደዚህ በኮሜንቷ ላይ ስገባ ብዙ ሳአዳዬ፣ እኔ ማሬ፣ እኔ ቆንጆ፣ እኛም እኮ በሰው ገንዘብ ተሰራን ቆንጆ ነን። እኛም እኮ እንደሷ ሰራተኛ ሆነን አገር ገብተን ህቶቻችንን እያታለን፣ ከሆነ ቀላል እኮ ነው ይሄ ታዲያ ከማንም በላይ ቆንጆ አይደለችም። ከማንም በላይ እሷ ግን ቤቷ የምናየው አረብያ መጅልስ ለካ የእህቶቻችንን እያቀያየረች እንጂ የራሷ አይደለም። እንደኔ ፋበሉ እንደኔ ዝንጥ በሉ እኛም ያን ነገር እንፈልገዋለን። ግን ጊዜያተች ደርሶ ጠንካራ ሆነን ሰርተን በራሳችን ገንዘብ ያን ደግሞ ከፈጣሪ ሲደበር እንጂ እኛ በሰው በማጭበርበር አንድ ቀን ይወርቃል፣ አንድ ቀን ይወድማል። ልቆየ ነገር የማይጠቅም ነገር አንድ ቀን ወይ በሳት ይጠፋል ወይ አይታወቅም። ሱፋና በአንዱ ነገር ይጠፋል ወይ በሕይወት ይመጣል ወይ በልጆቻችን ወይ አይታወቅም ያሉት ነገር ትክክል ናቸው። እኔ በስልክ በዚህ እንደምታስተዋውቀው ምናምን በሶሻል ሚዲያ ነው የምናውቃት። እኔ እዚህ እያለ ገና ሳቲር ሳውዲ ያለች እኔም ሳውዲ አረቢያ ነው የምኖረው። ሳውዲ ያለሽ ገና ሐሲባል ዩቲዩብ ሲጀምሩ ጀምሮ እከታተላቸው ነበርና ያው ማንኛውም ሰው ተለውጦ ስታየው ያንን ሰው ማናገርና እንደፈለክ የሆነ ለቤተሰብ እኮ መላኳው ሳይሆን ቤተሰብ ብንልከው ላይገዙ ይችላሉ። እኛ ደግሞ አረብ ሀገር ሰርተን ሂደን ፈታም ዘና ብለን በቤታችን ውስጥ እንደፈለግን መሆን ስለምንፈልግ ነው ቤተሰቦቻችን ያሰብነውን እንዳይገዙ ወይም ደግሞ ውድ ነው ወይ ይህን ያህል ብር ስለሆነ ምናምን ብለው ስለማይገዙልን ነው ወደዛ ቦታ ላይ የምንገባው እና እኔ አናግሬያት ለእኔ አናግሬያት ነበረ ወደ ሁለት መቶ ሺህ ምናምን ብላ ስታስወድድብኝ ተውኩት ማለት ነው። ተውኩትና አንዷ ጓደኛ አናግሪያት፣ አብረን ነው የምንኖረው እና አናግሪያት ምናምን አለችኝና የሆነ መጅልስ ምናምን ጠልባ ወደ ስልሳ ምናምን ሺህ ብር ሆነ ማለት ነው። ያ ስልሳ ሺህ ብር ሰላሳውን ሺህ ብር ከፍላት፣ ሰላሳውን ሺህ ብር ቀራት። አጋጣሚ ሆኖ ልጅቷ ልገባ ነው እና በዚህ በዚህ ሰዓት እቃው እንዲታደርሽልኝ ወደ ደሴ ገራዶ ነው እና አድርሽልኝ ምናምን ስትላት አላቅሽም፣ አንቺ አለቻት አላቅሽም ምናምን ስትላት አብረን አናግረን ይሸል እንደ ሰአዲ ምናምን ብዬ አናገርኳት። እኔም አብረን እጃዛ ስትወርድ በአንድ ላይ ሁን ምናምን እኔ ስልኳቸው በነገር ላይ አንድ ስልክ አይደለም ያላቸው ወላሷ ወላሷ በጣም ብዙ ስልክ ነው ያላቸው፣ በጣም ሌላ መስመር አላቸው ማለት ነው። የሚፈልጉትን ያነሳሉ። እዚጋ ገብተ የተናገሩ ልጆች በጣም ትክክል ናቸው። የሚፈልጉትን ሙንጭቅጭቅ አድርገው ነው የሚዘጉት። የማይፈልጉትን ስራ ላይ ሁኜ ነው ቆንጆ ምናምናም ብላ ነው አስተናግዳ ምዘጋው እና እኔ በቅርብ ደሴ ሄጄ ነበር እና ልንመጣ ነው በቃ እንግዲህ ቤትሽ ድረስ ቤትሽ ይታወቃል በሶሻል ሚዲያ እንመጣለን። እዛ እንግዲህ ህግ ካለ ሀገራችን ህግ ካለ ንብረታችን እንጠይቃለን። ለምን አንድ ብር ቢሆን ያለ አግባብ አንች ብሎክ ነው ያደረገችን ሁላችንንም ማለት ነው እና አጋጣሚ ሆኖ ደሴ ሸርፍ ተራ ሙጋዳ ፊት ለፊት ባሏ በክፍት መኪና እቃ ጭኖ ምናምን በጣም ታቅም በላይ ጭኖ ፖሊስ ሳስቆሞት ምናምን አሊኖ አይደለም ምናምን ብለን አጋጣሚ ሆኖ እሱን ተያያዘ ማለት ነው ሲያዝ በቃ ሁሉም ሰው ያው ታውቃለህ የሆነ ነገር ሲሆን ይረባረባሉና፣ እናንተ ምንድነው ምናምን ምናምን የሆነ ጩኸት ነበረ። ከዛ ሌሎቹም በውስጥ እናንተ እነሱ መጠየቅ ትችላላችሁ ምናምን ሲባል ሂዶ ነገራትና ለልጅቷ 15000 ብር መለሰች። 15000 ብር መልሳ 15000 ብሩ ምንድነው ያለችው የገዛሁበት ነው፣ እንግዲህ ከተነጋገሩት በላይ ካናገርኳት በላይ ነው 15000 ብሩን የገዛሁበት ነው ብላ አጭበርብራ በዛ ሁሉ ነገር መረጃውም ሆነ ማንኛውም አለ ቴሌግራም ላይ ያወራ ነው። በመቀጠል ደግሞ ማንኛውም ሳውዲ አረቢያ የሚኖር ሰው አሊና ሰአድን የማያውቅ የለም። አሊና ሰአዳ የሚኖሩ ሳውዲ አረቢያ ነበር። ሳውዲ አረቢያ ባሻገር ደግሞ አገር ለኢጃዛ ሄዶ ነው የቀሩት የቀሩበት ምክንያት